እሺ፣ ተመልካቾች እንዴት ናችሁ? እንግዲህ በትናንትናው ዕለት ጠቅላይ ሚኒስትሩ ምክር ቤት ላይ ለተነሱ ጥያቄዎች መልስ ሲመልሱ ተመልክቻለሁ። በተለይ የኢኮኖሚውን ፓርት ተመልክቻለሁ። ከዚህ ቀደምም የሚሰጡ መልሶችን እመለከታለሁ እና አንድ በተደጋጋሚ አንድ ሶስት በተደጋጋሚ የምሰማቸው የኢኮኖሚ አስተያየቶች አሉ። በጠቅላይ ሚኒስትሩም ሲነሱ እሰማለሁ፣ ደግሞ በሌሎቹም ሲነሱ እሰማለሁ። ቤዚክሊ በጠቅላይ ሚኒስትሩ ሲነሱ ምሰማቸው ሶስት የማክሮ ኢኮኖሚን ጉዳይ የሚነኩ መልሶች አሉ፣ በተደጋጋሚ የሚመጡ መልሶች እነዛ። ምን ማለት ናቸው? የትኞቹ ናቸው? የሚለውን ሀሳብ ልሰጣችሁ እፈልጋለሁ። ጠቅላላ ስለ ኢኮኖሚ የተነሳውን ሳይሆን እኚህ በተደጋጋሚ የሚመጡ ሶስት ጉዳዮች ለምንድን ነው የሚነሱት? ምን አይነት ወይት ቢኖራቸው ነው? ከዛ ምን ማለት ናቸው የሚለውን እንመልከት። ተራ በተራ እንመለከታቸዋለን። የመጀመሪያው ሀሳብ በተደጋጋሚ የሚመጣው ምንድን ነው ከቅርብ ጊዜ ወዲህ አንድም ዶላር ኮሜርሽያል ሎን ኢትዮጵያ ወስዳ አታውቅም ወይም ደግሞ ወስደን አናውቅም የሚል ቃል አለ በተደጋጋሚ ይህን ጉዳይ የምሰማው ከአመት በላይ ማለት ነው ምን ማለት ነው አንድም ዶላር ከኮሜርሽያል ሎን ኢትዮጵያ አልወሰደችም ኢትዮጵያ አልተበደረችም ሳይሆን የብድር አይነቶች ቤዚካሊ ሁለት አይነት ብድር ነው ያለው ብድር ሲባል አንደኛው ኮመርሻል የሚባለው ብድር የትኛው ማለት ነው የንግድ ብድር የሚባለው ከግል አበዳሪዎች ከንግድ ባንኮች ከውጭ ሀገር ካሉ ንግድ ባንኮች እና አሁን ደግሞ እንደ ዩሮ ቦንድ አይነት ቦንድን ከሚያበድሩት አካል የሚወሰደው የብድር አይነት ነው። በባህሪው ወለዱ ገበያ ተኮር ስለሆነ በጣም ከፍተኛ ወለድ ነው። አሁን የዩሮ ቦንድ እንኳን ከስድስት ከመቶ በላይ ነው፣ ወለዱ ከፍተኛ ነው። የክፍያ ጊዜውም ደግሞ አጭር የሆነ እና መካከለኛ አጭር ጊዜ አምስት ዓመት፣ አስር ዓመት እና ከአስር ዓመት በታች የሆነ እና በአብዛኛው የእዳፍ የለውም። በቃ ከተበደራችሁበት ዓመት ጀምሮ የሚከፈል እንደዚያ፣ ኮሜርሻል ሎን ይባላል። ሁለተኛው የብድር አይነት ደግሞ ኮንሴሽናል የሚባለው የብድር አይነት ነው። ከምን እንደሚወሰድ ነው። ከባይላተራል ከሆኑ መንግስታትም ይወሰዳል። ደግሞ ከዓለም አቀፍ ተቋማቶች እ አይኤምኤፍ ወርልድ ባንክ፣ የአፍሪካ ዴቨሎፕመንት ፈንድ፣ የአፍሪካ ዴቨሎፕመንት ባንክ ውስጥ ያለው ፈንድ እነዚህ ብድሮች ማለት ነው። አሁን ከእነዚህ ወለድ በአብዛኛው በጣም ዝቅተኛ ነው። አንድ ከመቶ ኢንተረስት ሬቱ እንደውም ዜሮ ኢንተረስት ሬትም ያለባቸዋሉ። ደግሞ የክፍያ ጊዜያቸው ረዥም ዓመት ነው 30 ዓመት አርባ ዓመት ነው የሚከፈልባቸው እና የፎታ ጊዜም አላቸው ከአምስት እስከ አስር ዓመት የሚሆን የፎታ ጊዜም ብድሩን መክፈል የምትጀምሩት ከአምስት 5 ዓመትና ከአስር ዓመት በኋላ ነው። ኮመርሻል የሚባለው ግን ወዲያው የሚከፈል ነው። ደግሞ እንደዚያ ብድሮች ኮንሴሽናል የሚሰጡት ምንድነው ለድህነት ቅነሳ ለመሰረተ ልማት ስለሆነ ለረጅም ጊዜ ነው በባህሪያቸው። ኮሜርሻል የሚባሉት ግን ፕሮጀክትን መሰረት ያደርጉ ናቸው። ለምሳሌ የዩሮ ቦንድ ብድርን ካያችሁት በቃ ለኢንዱስትሪ ፓርክ ተብሎ ዳይሬክትሊ ለፕሮጀክቶች የሚመጣ ነው በአብዛኛው። ኮንሴሽናል ግን ጠቅላላ ድህነት ቅነሳ፣ መሰረተ ልማት ለማሟላት ተብሎ የሚመጣ ነው። ብድሮቹ ሁለቱ ናቸው። ስለዚህ ኢትዮጵያ በፊት የነበረባት የእዳ ጫና አብዛኛው የሚነሳው ከኮሜርሻል ሎን ነው፣ ከንግድ ብድር ነው። በአጭር ጊዜ የሚከፈል ትልቅ ወለድ ያለበት ስለሆነ የእነዚህን እዳ ጫና ለመቀነስ ተጨማሪ ኮመርሻል ሎን ኢትዮጵያ መውሰድ አትፈልግም የሚል ማለት ነው ትርጉሙ። ስለዚህ ወደ ምን ለመዞር እየፈለገች ነው? ወደ ኮንሴሽናል የረጅም ጊዜ መክፈያ ጊዜ ያላቸው ብድሮች እንዲያደርጉ እራሱ መጀመሪያም የነበሩትን ኮመርሻሎች በድርድር ወደ ኮንሴሽናል ለማዞር መሞከር፣ ኮመርሻል የሚባል የንግድ ብድርን አቁሞ ኮንሴሽናል ብቻ የሆነ ብድር የረጅም ጊዜ ብድር ብቻ የመውሰድ እንደሱ ለማለት ነው። አንድም ዶላር ኮመርሻል ሎን ወስዳ አታውቅም ነው ግን ይህ በተደጋጋሚ የሚነሳ ሀሳብ ነው። ለምሳሌ ወርልድ ባንክ በአንድ ፐርሰንት ቢያበድር ብለን እናስብ በአንድ ፐርሰንት አንድ ፐርሰንት ወለድ ቢያበድር ለአስር አመት እፎይታ ሊሰጥ ይችላል። በ30 ዓመት ውስጥ የሚከፈል ነው ሊል ይችላል፣ ኮንሴሽናል ሲሆን። ሁለቱም በምሳሌ ልንገራችሁ። ለምሳሌ የንግድ ብድር ኢትዮጵያ አንድ ቢሊዮን ዶላር ብትበደርና ወለዱ ስምንት ከመቶ ነው ቢባል በየአመቱ ወለድ ብቻ 80 ሚሊዮን ዶላር ትከፍላለች ማለት ነው። በየአመቱ ይሄን ብድር ኮንሴሽናል ብናደረገው ግን ወለዱ ምናልባት አንድ ፐርሰንት ሊሆን ይችላል። ስለዚህ አንድ ፐርሰንት ነው ማለት በየአመቱ 10 ሚሊዮን ነው የምትከፍለው። 70 ሚሊዮን የሚሆን ቁጠባ ይሆናል እንደ ማለት ነው። በአብዛኛው ኮንሴሽናል እስከ 20 ዓመት፣ 40 ዓመት ድረስ የሚፈጅ ነው፣ የፎታ ጊዜ ያለው ነው። አሁንም ኢትዮጵያ ከአይኤምኤፍ የወሰደችው ብድር 34 ቢሊዮኑ አምስት ዓመት ከግማሽ የሚሆን የፎታ ጊዜ ያለበት ነው። የሚከፈለው ኦልሞስት በአስር ዓመት ነው፣ ግን ወደ ዜሮ ኢንተረስት ሬት ያለበት ነው የወለድ መጠን። ስለዚህ አንድም ዶላር ኮሜርሻል ሎን አልወሰደችም የሚለው በተደጋጋሚ ይመጣል። ኦፍኮርስ ይሄ ጉዳይ ትርጉሙን ለማስረዳት ያህል አሁን የዩሮቦንድም ከኮሜርሻል ሎን ነው የሚቆጠረው፣ ግን የዛሬ አስራ አራት ዓመት የተወሰደ ብድር ነው። ደግሞ በ10 ዓመት ውስጥ የሚከፈል ነው። 6675 ፐርሰንት ኢንተረስት ሬት ያለው ነው። በጣም ኢንተረስት ሬቱ ከፍተኛ ነው። እሱንም ኢትዮጵያ ማኔጅ ለማድረግ መቸገሯ ሲቀርብ ነበር። አንደኛ የሚነሳው ሀሳብ ይሄ ነው። ግን በተደጋጋሚ ነው የሚነሳው፣ እሱን ለመግለጽ ነው። ሌላው በዚህ አጋጣሚ የፕሮግራማችን አጋር የፕራይቬት የፎሬክስ ቢሮ የሆነው ሮሃ ፎሬክስ ቢሮ ነው። የውጭ አገር ጉዞ ካለባችሁ ቪዛና ትኬታችሁን ይዛችሁ መጣችሁ፣ እስከ 10ሺህ ዶላር ማግኘት ትችላላችሁ። እጃችሁ ላይ ውጭ ምንዛሬ ካለ ደግሞ በጥሩ ዋጋ መመንዘር ትችላላችሁ። በሳር ቤት አዳምስ ፓቪሎን፣ በካሳንቺስ ማህቡባ አፓርትመንት ግራንድ ፓላስ ሆቴል ፊትለፊት ላይ ታገኙታላችሁ። በድሬዳዋ ደግሞ ብሉሰም ሆቴል ይገኛል። በ0991 332000 በ0956 55533 በመደወል የተሻለ የምንዛሬ ዋጋ ማግኘት ትችላላችሁ። ሁለተኛው፣ መንግስት ምንም አንድም ብር ከብሔራዊ ባንክ አልተበደረም ደግሞ የሚል ሌላ ሀሳብ አለ። በተደጋጋሚ ነው የሚነሳው። ይህን ጉዳይ ምንም አልተበደረም የሚል መጀመሪያ ለምንድ ነው የሚበደረው የሚለውን የተወሰነ ሀሳብ ልስጣችሁ። አለመበደር ኦፍኮርስ በጣም ጥሩ የሚባል እርምጃ ነው። አለመበደር፣ አሁን እኔ ከመደጋገሙ ጋር ነው ማነሳው። አለመበደር ጥሩ የሚባለው ነው። ለምን ከተባለ መጀመሪያ ለምንድ ነው የሚበደረው ከተባለ የበጀት ጉድለት ስለሚኖርበት መንግስት መንግስታው ፊስካል ፖሊሲን የሚመሩት ምን ማለት ነው? ገንዘብ ሚኒስቴር። አሁን ገንዘብ ሚኒስቴር ነው ከብሔራዊ ባንክ የሚበደረው። በጀቱን ማኔጅ የሚያደርገው ገንዘብ ሚኒስቴር፣ ፊስካሉ የሚመራው ገንዘብ ሚኒስቴር ስለሆነ ማለት ነው። ስለዚህ በጀት የሚደለድለውም እሱ ነው። በጀትን ማኔጅ የሚያደርገውም የገንዘብ ሚኒስቴር ነው። የገንዘብ ሚኒስቴር ያዘጋጀውን በበጀት አመቱ ሰራለሁ ብሎ ያዘጋጃቸውን ፕሮጀክቶች ለመስራት ገቢ መሰብሰብ አለበት። ከግብር ከታክስ የሚሰበሰበው ማለት ነው። እሱን ከመሰብሰቡ በፊት ወይም ደግሞ ፕሮጀክቶቹ ካቀደው ካለው ገንዘብ እና ከገቢው በላይ ሲሆንበት ከየት ይወስዳል ከብሔራዊ ባንክ ብሔራዊ ባንክ ከየት ያበድራል ራሱም የሰራው መን ያለ ግን ሲጨመር ደግሞ ከፋይናንሻል ሴክተሮች ያለ ገንዘብ አካውንቱ ማለት ስቶሩ ያለው ብሔራዊ ባንክ ነው ስለዚህ ከብሔራዊ ባንክ ይወስዳል የበጀት ጉድለትን ለመሙላት ታዲያ ለምንድን ነው ከብሔራዊ ባንክ መበደር አደጋ የሚሆነው ከተባለ በቀላሉ የሚገኝ ገንዘብ ስለሆነ መንግስት በቀላሉ ከብሔራዊ ባንክ የሚወስደው ስለሆነ ወደ ገበያ ይረጫል። ወደ ገበያ የሚረጭ ከሆነ ደግሞ የገንዘብ ማኔጅመንት ስለማይኖር ዋጋ ንረትን ያባብሳል የሚል አደጋ አለበት። እሱ ብቻ ሳይሆን በጣም የተከማቸ ከብሔራዊ ባንክ የወሰደው ገንዘብ አለ መንግስት። ስለዚህ መጀመሪያም ያከማቸዋለ፣ በቀላሉ ከብሔራዊ ባንክ ሲበደር የነበረው ያከማቸዋለ። ስለዚህ ያከማቸውትን ማቃለል መክፈል አለብኝ፣ ተጨማሪ ብድር መውሰድ የለብኝም። እስከ ገደቡ ብሔራዊ ባንክ ገንዘብ ሊያትም ይችላል፣ የተቀመጠው ሬት ሊያትም ይችላል፣ ከዛ በላይም ሊሆን ይችላል ግን በብድር የሚወሰደውን አንድም ወስደን አናቀም የሚል መልስ ቆሟል ተቀምጧል። ማቆም ለምንድን ነው የሚጠቅመው የሚለውን መመልከትም አይ ቲንክ ጥሩ ይመስልኛል። አንደኛ የበጀ ጉድለት እንዲጠብ ያደርጋል። የበጀ ጉድለትን ማኔጅ በቃ ገንዘቡ ከሌለ ከምሰበስበ ነው መሰራው የሚል ከሆነ መንግስት አንደኛ ገንዘብ የሌለውን ፕሮጀክት ዲዛይን ሊያደርግ አይችልም። ገንዘቡ እንደሌለ ካወቀ ያለችውን ገንዘብ ማብቃቃት ላይ ትኩረት እንዲያደርግ ያደርገዋል። በቀላሉ የሚገኝ ገንዘብ ስለሆነ በቀላሉ እየተሰበሰበ ገበያ ላይ የሚረጭ ከሆነ ዋጋ ንረትን ከፍተኛ ያደርጋል። ኢቭን ገቢ ሞቢላይዝ አድርገው የመሰብሰብ አቅሙንም አፌክት ያደርግበታል ኢዚ መኒ አለ ብሎ ስለሚያምን ማለት። በኋላ ኢዚ መኒውም በመኒ ፕሪንትም ሊከፈል ይችላል፣ ደግሞ እንዲራዘብ ሊደረግ ይችላል። ስለዚህ የመኒ ሰፕላይ ስለሚያሳድግ ዋጋ ንረትን የማባባስ እድሉ ከፍተኛ ነው። ስለዚህ ማቆሙ ጤነኛ ነው አይንክ የማቆሙም ኢምፓክት እንደሆነ ይሰማኛል የበጀት አመቱ ሲጠናቀቅ የኢትዮጵያ የበጀት ጉድለት ወደ 13 ከመቶ ነው ይሄ ጤነኛ ከሚባለው ከጠቅላላ አገራዊ ምርት አንጻር ማለት ነው ጤነኛ የሚባለው ነው እና ይሄም በተደጋጋሚ ነው የሚነሳው ይሄ ጉዳይ በቃ አንዴ መንግስት አልወስድም ብሏል ስለዚህ አልወስድም ብሏል ብሎ መውሰድ ይቻላል ግን በየጊዜው ይደጋገማል ምን ማለት ነው የሚለውን ለማስረዳት ነው የፈለግኩት ሶስተኛው የንግድ ባንክ ጉዳይ ነው ንግድ ባንክ ላይ የተሰራው ስራ በጣም ትልቅ ነው። ንግድ ባንክ ድኗል። ንግድ ባንክ ይወድቅ ነበር። ንግድ ባንክ ወርቆ ቢሆን ኖሮ የኢትዮጵያ የፋይናንስ ስርዓት ኮላፕስ ያደርግ ነበር ና የሚል መልስ ተመልክቻለሁ። ይህን ጉዳይ በተደጋጋሚ ነው ከአንድ አመት በላይ ነው ምሳበው ይሄኛውን መልስ። የንግድ ባንክ ጉዳይ ከሪፎርም በኋላ የተሰራው ስራ አስታውሳለሁ። ይቀርቡ የነበሩ ስራዎች ምንድን ነው? እሱ ይሰራ የነበረው ፓርሻሊ፣ በግማሽ የፖሊሲ ባንክ አይነት ባህሪ አለው ንግድ ባንክ የመንግስት ባንክ ነው። ነገር ግን ኮመርሽያል እንቅስቃሴ ያለው ነው። ኢትዮጵያ ውስጥ ያሉ የልማት ድርጅቶች ገቢ የሚያመነጩ የልማት ድርጅቶች፣ የስኳር ኮርፖሬሽንም፣ መብራት ኃይልንም፣ ሌሎችንም የልማት ድርጅቶች ብትወስዷቸው ፋይናንስ የሚያገኙት ከማን ነው? የሚበደሩ ከኢትዮጵያ ንግድ ባንክ ነው ተበድረዋል። ተቋማቶችን ዋስትና እያደረጉ ተበድረዋል። ከፍለን ሰርተን እንከፍላለን በሚል ታሳቢነት ተበድረዋል። ይሄ የተከማቸና ያልከፈሉት ብድር ተከማይቶ ተከማይቶ ወደ ከ850 ቢሊዮን ብር በላይ ነው ነው ወደ 900 ቢሊዮን 50 ቢሊዮኑ ተጨምሮ 900 ቢሊዮን የተባለው። ከፍተኛ ድርሻ የሚወስዱት እነ መብራት አለም አሉ እነ ስኳርም አሉ። ስለዚህ ተቋማቶቹ ወደ ፖዘቲቭ እየመጡ ስላልሆነ ይህን ዕዳ አልከፈሉም። ስለዚህ ኢትዮጵያ ንግድ ባንክ ምን ያዘ የዳ ሰነድ ነው የያዘው? እነሱን እንዳበደራቸው የሚገልጽ የዳ ሰነድ ይዟል፣ ግን ገንዘቡ የለውም። ይሄ ገበያው ላይ የካፒታሉን እየጎዳ ነው፣ ደግሞ የዲፖዚት መጠኑን እየጎዳ ነው፣ ደሞ የብድር አቅሙንም እየጎዳ ነው። ዲፎልት ላይ ባል ይችላል። የመንግስት ተቋማቶች ስለሆኑ ባንኩም የመንግስት ስለሆነ ነገር ግን ይሄ ካልተከፈለ ባንኩ ተፎካካሪ ለመሆን ይቸገራል። ስለዚህ ኮላፕስ የሚያደርግበት ደረጃ ላይ ደርሶ ነበር ባንኩ ዲፎልት ቢገባና ኮላፕስ ቢያደርግ፣ ከ50 ፐርሰንት በላይ የገበያ ድርሻ ያለው ባንክ ነው። ስለዚህ ጠቅላላ ሁኔታውን ኮላፕስ ያደረጉ ነበር እና እሱን ለማዳን መንግስት ምን አደረግኩ ነው የሚለው ወይ ደግሞ ያደረገው ወደ ገንዘብ ሚኒስቴር ዞረ ይሄዳ ምን ሆነ? ኢትዮጵያ ንግድ ባንክ ተከፍሎት የእዳ ሰነዱ ወደ ገንዘብ ሚኒስቴር ሄደ። ምን ሆነ ማለት ነው? እዳውን መንግስት ወሰደ። ስለዚህ ኢትዮጵያ ንግድ ባንክ ከእዳ ነጻ ሆነና የ900 ቢሊዮን እዳ ባለቤት ማን ሆነ? የገንዘብ ሚኒስቴር ሆነ። አሁን የገንዘብ ሚኒስቴር ይሄን 900 ቢሊዮን እንዴት ለመሸፈን እያሰበ ነው? የመንግስት የግምጃ ቤት ሰነዶችን እያወጣ እየሸጠ ይህን ገንዘብ ለመመለስ እያሰበ ነው። ስለዚህ ይህን ቴክኒካል ስትራቴጂክ ስራዎች ሰርተን የኢትዮጵያ ንግድ ባንክን አዳን ነው ነው ሀሳቡ፣ እንደዛ ነው። ግን ያው በተደጋጋሚ ይነሳል። የኢትዮጵያ ንግድ ባንክም አትራፊ ድርጅት ስለሆኑ ነው ለእነዚህ ድርጅቶች ሳበድር የነበረው ስለዚህ ሰርተው ይከፍሉኛል ብዬ ገምቼ ነው የሚል ነበር የሚል ነበር ግን እነሱ መክፈል አልቻሉም። ስለዚህ ሎን ሪፔይ ማድረግ ስለተቸገሩ እሱ ማዳን አስፈላጊ ስለሆነ የገንዘብ ሚኒስቴር እዳውን ወሰደና ይሄን ፓርሻሊ የፖሊሲ ባንክ የሆነውን ማዳን ተችሏል። ይሄ ኦፍኮርስ ጥሩ እርምጃ ነው፣ ጥሩ ስራ ነው። ግን በተደጋጋሚ ነው የሚነሳው፣ በተደጋጋሚ ሰምቻለሁ ራሴ ሲነሳና፣ እነዚህ ሶስቱ ጉዳዮች በተደጋጋሚ ሲነሱ ስለምመለከት ነው ምናልባት ለእናንተም ግንዛቤ ይሆናሉ። ደሞ ለምን በተደጋጋሚ እንደሚነሳም ደግሞ ለውይይት ልታቀርቧቸው ትችላላችሁ። ማንኛውም ሀሳብ አስተያየት ካላችሁ የኢትዮጵያ ኢኮኖሚ ላይ ልትልኩልኝ እንችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።